እየጠጣችሁ ቪሲ ከሷ ጋር ጠጥቼ ታውቂያለሽ? አታላሽ እንዳይሆን ነገ አጀንዳ ቅዱስ ገብርኤል ይድፋ። በህይወት ዘመኔ ሶስቴ ነው ከእሷ ጋር የተዝናናው፣ ሶስት ሰለስተ መዓልት በቃ ሰስት ቀን። አታላሽ እንዳይሆን እኮ ነው አጀንዳ። ነፍጠር ብላ ንገሪን። አጀንዳ የምትፈጥር ከሆነ አንሳደብ እኛም እንተው። አይደለም እሷ ትጠላኛለች ውስጧ ነው የሚጠላኝ እያልኩሽ አይደለም። እንዲ ዜዶ ውስጧ እንደሚጠላሽ አውቀሽ ለምን ታረቅሻት? ለምን ታረቅሻት? እና መቻ ገኘዋት እንገር እንገናኝ ስትለይ መቼ አገኘኋት? አላገኘኋትም ነው እምቢኔ አልኳት። እኔ አላምናችሁም አንቺና ጅጂ። እኔ አላምናችሁም አንቺና ጅጂ እና እኔ አላምናችሁም ፍርዬ። እኔ አንቺ ጅጂ የሆኒ ማኛ ፊንገር እየወደ አላምናችሁም። እኔ አላምናችሁም፣ አላምናችሁም ምን እንደሆኑ እኮ አላቅም። ውስጤ ውስጤ አላቅም በቃ ውስጤ። አትመኛቸው፣ እንደውም ከነሱ አንቺ ትሻያለሽ

ወረቀትሽ ተቀብለሻለሁ። እንኳን ደስ አለሽ። ቴንኪው ዛንበይተ እወተቀቢ ለሱ እንዲ ለና ደዳማ እንጉዳዬ ይሄን ውድ እንዴት ዋልሽ? ኮንጉራ ኮንጉራ ፍሪዬ ኮንጉራ። ወልካም ወልካም ወልካም። ደግሞ ፀጉርሽ የድሮ ስታይል ነው ያስያችው የጂጂ የድሮ። ኧረ ተይ፣ ኧረ ተይ። በራሴ ስታይል ነው የምንቀሳቀሰው። እኔ የሰው ኮፒያ አላረግም እኮ እኔ እኮ ኮፒ አላደረግም። የራሴ ስታይል የድሮ ማለቴ የድሮ ማለቴ እና እኔ የድሮ ሰው አይደለሁ እንዴ? ምን አስበሽ ነው? ባነ ምን ብዬች ነበር ማማይ ስትልሽ፣ እች ማማዬ ማለት አላማረኛ። ልታስ ይዝሽ ነው የእናቷ አምስ ነው የሚያዘው። እች ቦርኮ ዲቃላ። ተይ ተይ ተይ፣ ትልቅ ሰው። ሁለት ልጆች እኮ ከዚህ አውጥተሻል። መድኒት እኮ ሁለት መድኒት እኮ ቀብረሻል። ተይ እንጂ ሌላ ነገር ስደቢያት እሺ ልንገርሽ ቤትሽ ታውቀዋለች እንዴ? አዎ ታውቀዋለች። ኦ ማይ ጋድ ቴንኪው። ምን ታደርገኛለች? ኧረ በውስጥ የነገረችኝ ነገር አለ፣ እኔ አላመንኳትም እንጂ ትናንትና። እናጽፋለኛል። ስርአት አድርጊ። እየሰማሽን ለካ ይሄንን ቅማ ላይ ያማሁት እየሰማችኝ ነበር። ስርአት የሚያዋጣች የለም። እሷ ከሆነ በእጅ ቁጥጥሬ ናት፣ በእጅ ቁጥጥሬ ናት አለች ምንም እኮ የላት የሚች ቦርኮ፣ ምን አባቷ አላት? አፏ ነው እንጂ የሚለፈልፈው። ዝም ብሎ ማይሞት አፋ አላት። ምን አላት እና ነው ህግ እኮ ነው። ሁሉም እኩል እኮ ነው ጀርመን ሀገር ላይ። አይ እሷ ጥፍታሽ እንዳትጥፍ እሷ የልጅ ልጆች አይታለች። እንደዛ ነው ያለች። እኔ የልጅ ልጆች ብሞትም ለእሷ ገድዬ እንትን ብልም የልጅ ልጆች አይቻሉ አለች። ተይ ልጅ ወደ ልብሽ፣ ወደ ቀልብሽ ወደ ቀልብሽ ስላት ተይዘት እንደዛ ትበይ። ከዚህ በፊት ታርቂያት ዝምብያት አለሁ። አሁን ሄለን ቅማል ላይ ገብተሽ ነበር ትናትና። ይኸው ሄላ አስታውስሽ። አረን ያልገባሁም ሄለን ቅማል ጋር ሄለን ቅማል እንትን ያለችው ሄለን ነጭ አሪ ዩቲዩብ ላይ። አረን ምን ማለት አልተናገርኩም ገብተሽ። ኖ ኖ፣ በቪዲዮ ወጥተሽ አለካ፣ በቪዲዮ ወጥተሽ ወጥተሽ። አዎ በቪዲዮ ወጥቼ ከዛ አዎ። አየሽ ይኸው፣ ይኸው ስክሪንሽ ታርጋ በሌላ በሌላ እየተከታተለችሽ። ይኸው ይኸው ይኸው ከዛ ጅጅተይ ነውር ነው ምናም ስላት ነው። አታቂ ማንቻለች አታቂ ማንች ጭራሽ የለን ቅም አላ ይገባች። ጭራሽ እንዴ በሉ ሄለንን ጥሩልኝ። እንደዚህማ ከሆነ ሄለን ጋ ነው የምገባው። ሁሌም ያናድዳት ከሆነ አረተ አትግሪ። አሁን ደግሞ ጭራሽ እሷ ጋ ገብተች። በቃ እኔ እኮ ምን እንዳ ምን እንዳታደርገኝ ነው አሁን አንቺ የምትናገሩ ያለሽው ዜዶ ይ ይ እሷ መሯታል፣ ጨንቋታል። ብድሩ ላለመክፈል ለአንቺ ገድላ እስር ቤት ነው የምትገባው። ደግሞ ምን ትላለች? ዝሆኔ ኤክስ ቦይ ፍሬንድሽ የምናውቀው እንግዲህ አንድ ነው። በህይወት ዘመንሽ የትኛው ኤክስ ቦይ ፍሬንድሽ ነው ደግሞ የሚያግዝሽ? አንቺ ቦርኮ ዝፍዝፍ ግማፍ ግማታም፣ ይሄድብሻለሁ። እየሰማሽኝ ነው? እየተከታተለች በላይ ይኔ እሷ ያየችኝ ስለሆነ ነው የምናገር ያለው እኔ ብድር ስላለኝ ገድያት ነው እስር ቤት የምገባው። ጉድ እኮ ነው። ቱና ቱና በሉት ቤተሰብ ቱና ቱና ቱና ቱና ቱና ቱና በሉት። አዎ፣ እስቲ ምን እያለች ነው? ት ኬንያ ላይ ወጣቶቹ ምናምን ወደ ኬንያ ይሄዳሉ፣ ሪፊውጅ ይጠይቃሉ፣ ወያኔን ፈርተው ምናምን ና ወደ አሜሪካን ቀጥታ ይካሄዳል ይባላል። እኛ ደግሞ ያንን አይደለም የሚፈልግ ነው ወታደር መሆን። በቃ ሴት ልጅ ስትተኩስ አይቻሉ ጊዛ በቃ እሱን መሆን ነው የምፈልገው። እስቲ ላ እኔ የተሳሳት በቃ የሆነ ፌለር ያደረግኩት በሕይወቴ ወታደር ነበር መሆን የነበረብኝ ወታደር፣ ምክንያቱም ይህንን የበሰበሰ ወራዳ ጫቁበት የባለቤቱን አስክሬን ለመሸኘት እና ህፃኗን ልጅ ከሆስፒታል በመንግስት እጅ በሆስፒታል ነበረች ለማውጣት የገንዘብ እርዳታ ዝቤት አሰባስቤለት ነበር፣ ካስታወሳችሁ ። እናም በጣም በቻለው መጠን ጥሮ ኢምባሲም ተጣጥሮ፣ ግን ሚስቲቱ ህገወጥ ስለነበረች አስክሬኗን ወደ ሀገር ቤት መሸኘት አልተቻለም። አምስት ወር በረዶ ቤት ቆይታ በቃ ከዚህ በመስቃይ በቃት ብሎ እሱና ቤተሰቦቿን የማማከው ወስኖ እዛው ሳውዲ አረቢያ ላይ ተቀብራለች፣ እና ህፃኒቷን ይዞ እሱ ብቻውን ተቀምጦ ነበረ ከህፃኗ ጋር ስራ ለመስራት እየሞከረ ተዘቃያል። በመጨረሻ ለሁለት ሰው ገንዘብ ከፍሎ ወደ ኢትዮጵያ ለቤተሰቡ ልጁን አድርሷል ማለት ነው። እናም አድርሶ ስለጨረሰ መጥቶ በጣም ቁም ነገረኛ ነው ሳይረሳ ይዛ ዘጠኝ ወር ለተደረገለት ነገር ዛሬ ሊያመሰግን ሬዲ ሚስቴንም አፈራልሻለሁ ልጄንም ለቤተሰብ ሸኝቻለሁ እና ይሄንን እንዳደርግ ለረዳችሁ ወገኖቼ ላመስግናችሁ ብሎ ሊያመሰግናችሁ ነው የመጣው። እንዲሁም መረስቼ አሸናፊ አሸናፊ ሲሉ ሌላ ሌላ አሸናፊ መስሎኝ የገንዘብ እርዳታ ከሆነ አንችልም እያልኩ ነበር። እሱ ግን የገንዘብ እርዳታ ፈልጎ ሳይሆን ሊያመሰግን የመጣው እና እንደዚህ ትንሽም ቢሆን የተደረገላቸው ነገር ሳይረሱ መጥተው የሚያመሰግኑ ሰዎች በጣም ደስ ይላሉ። የበለጠ በጎ ስራ እንድትሰሩ ሞራል ይሆናሉ እና እኛ ረስተንክ አንተ ራስህ አስበህ መጥተህ እዚህ ድረስ ለማመስገን ስለመጣህ የእውነት ትልቅነትህን የሚያሳየው እና አይዞ ብዙ ሰው ተባብሮኛል እኔ እንደዚህ አሁን ግስት ላይ ገብቼ ሀዋ ጋር ሄደን